እጅግ አድርገን እናመሰግናለን። እሺ ብልጽግናችን፣ አቤት ማበብ፣ አቤት መድመቅ ዳግም አዲስ አበባ ቢ ሲደነቅ እዩት፣ ተመልከቷት ውቢቷን ሀገሬን፣ የልምላም የመስኪ አረንጓዴ አሻራ፣ የስራ እድል ብዛት፣ ለዛ ድንቅ ወጣት ዛፉ ተሽቆጥቁጦ በመንገዱ በአስፋልቱ ግርማ ሞገስ አድሏታል። መሸት ሲል ያ መብራቱ ይሰኛል የሀገር ልማት ግንባታ ለብሩ ኢትዮጵያ የህብረት ግንባታ የህብረት ግባችን የአፍሪካ ተምሳሌትነታችን ቀጣዩ ጀግንነታችን የኢኮኖሚያዊ ሉዓላዊነታችን መጋቢት የቀጣይ አርበኝነት ጅማሮ ማብሰሪያ ውቢት ይሆናል የሀገሬ መጠሪያ። አብረን ጀምረናል አብረን እንደርሳለን አብረን ሆነን አብረን እናብባለን በተባበረ ክንድ እንሻገራለን ይሰኛል ሀገሬ

አንድ ላይ ሆኖ ለሀገር ገጽታ ለሀገር ግንባታ በጋራ መቆም የምንችልበትን የምናሳይበት ነው ማለት ነው። ከዚህም ባለፈ በከፋፋይ አስተሳሰብ በተለያዩ ሀሳቦች የተወሰዱ ሰዎች ለሀገር አንድነት እንቅፋት ሲሆኑ እንጂ ለልማት መሳለጥ ከኛ የሚጠበቀው በአሁኑ ወቅት የቀጣይ የአርበኝነት ምዕራፍ የምናስጀምርበት ጊዜ ላይ ነው ያለ ነው። የቀጣይ የአርበኝነት ምዕራፍ ብለን የምናስቀምጣቸው ኢትዮጵያ በጀመረችው ልማት ከፍ የምትልበት የጋራ አንድነት የሚጠናከርበት እና በሁሉም ዘርፍ የያዝነውን የልማት ስራ አጠናቅን እንደ ፓርቲ ይዘን የተነሳነውን አላማ ከግብ የምናደርስበት ይሆናል ማለት ነው። ስለዚህ በዚህ መጋቢት ወር ውስጥ በጣም ብዙ ኩነቶችን እያደረግን መተን፣ ዛሬ ደግሞ የኪነ ጥበብ ምሽት በጋራ እያደረግን ነው። በዚህ ውስጥም ደግሞ አብረን ሆነን ቀሪ ጊዜያትን በውጤት እንድናሳልፍ ለማስተላለፍ ወዳለው በድጋሚ ስለመጣችሁ አመሰግናለሁ። እግዚአብሔር

አራት ሰዓት ተሰርቶ ሰባቱ ቀን ተለፍቶ የመጣ ውጤት ነው። እንዲህ ተጋርዶባችሁ

በአንድ መረጃ በዛ አስተላልፈሽ ይኸውልሽ፣ የሴቶች ልቀት ማዕከል አለ። እንዴታ! ብቻ አረብ ሀገር የመጣችሁ ሴቶቻችንን በሴተኛ ዳሪነት፣ በተለያዩ ድጋፍ የሚያስፈልጋቸው ሴቶቻችንን አንድ አንድ ድጋፎች በማድረግ ልቀት የሚሰጣችሁ ትልቅ ማዕከል ተሰርቶላችኋል። እዚሁ ጋ ነው መናት። በጣም ነው ወይንም ይፈልገው ጉግል ሰርች አድርጊ ታገኛለሽ። እርቃቸኋል እናን አረጋሽ ያረዝምባሉ ይ ለሴቶች አላችሁ። እኛ ወጣቶች ስ አምስት አመት ሙሉ ተምረን ዲግሪያችንን ይዘን ስራ ስንንከራተት ይኖር ነው። ምን እናድርግ እኛ አለ አይዞህ አለመገጣጠም እኮ ነው፣ አለመገጣጠም ነው እንጂ እኮ ስንት ነገር አለ። እኔ ወንድ ከምን እኮ የተገጣጠም ነው። እንዴው ስለዚህ ስለ ኮሪደር ልማቱ ስለ ምኑም እንዴው ጠጋም ነው ጠይቀህ ታውቃለህ። ማን ነው የሚሰራው? ወጣቱ እኮ ነው፣ ተገራጅቶ እኮ ነው። ወንድ ይኸውልህ አንድ አዲስ ሳሚ የሚባል ልጅ አለ። ከዚህ በፊት በእጅ ሰበራ በወገብ ሰበራ ነበር የሚታወቀው። በማጅራት እጭ ታገረ የሰበረው እሱ ነው።

ተቆጥበበት ታለህ ብድርህን ቆጥበህ ከፍለህ ነው። ወደ መኪናሽ ውት ገቢው ጀግናዬ፣ አሁን ተረዳኸኝ? ኧረ ተረድቻቸዋለሁ በደንብ። ጎበዝ ራውእኔ ና ጭራሽ እውነት ነው። ከምት ሸና ይሻላል። መደራጀቱ እንዲሁ እየቀረም ምን እንነጋገር ምን እንረዳዳ ቢሆን እኮ ስንቱ ነገር በፈታ ነው ነበር። በጣም በጣም እዚህ ይሄን የመሰለ ቦታ ላይ ልትሸና ነበር። ሻገር መሰለ እኮ አለኩ መሽኛ እዚሁ ፓርክ አለ። እዚሁ ሽንት ቤቱ ሁሉ ሙሉ የሆነ ፓርክ አለ። መሻገር ነው ዋናው። ሻገር ብለን ካሰብን ብዙ እናገኛለን። አረ ልክ በሉ አልጋሽ ተባብረን እናልፋታለን። ተባብረን አገራችንን እናስጌጣታለን። አብይ አህመድ ወደ መንበረ ስልጣን የመጡበት ቀን መነሻ አድርገን በተለያዩ በተሰሩ የልማት የመልካም ማስተዳደር ስራዎች ላይ የተወሰነ ነገር ለመናገር ለማየት ያክል ነው የተሰበሰባችሁና እንኳን ለሰባተኛው የዶክተር አብይ በዓለ ሲመት እንዲሁም በቀጣይ የምናከብረው አንድ ሺህ እምነት ተከታዮች የአፍጢር በዓል በድጋሚ እንኳን አደረሳችሁ፣ እንኳን አደረሰን። ከዚህ በመቀጠል ያው ቀጣይ የዛሬ ሳምንት በዚሁ በአማረ በደመቀ መንገድ በወረዳ ስድስት ደመቀ ሞቅ ያለ ፕሮግራም እንደምናዘጋጅ በዚህ መድረክ ቃል ገብተን የዛሬ ፕሮግራማችን በዚህ መልክ